በወላይታ ሶዶ ከተማ በዛሬው ዕለት በደረሰ የትራፊክ አደጋ የአራት ሰዎች ሕይወት አልፏል። በወላይታ ሶዶ ከተማ አስተዳደር በዛሬው ዕለት በደረሰ የትራፊክ አደጋ የአራት ሰዎች ህይወት ማለፉን የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ለብስራት ራዲዮና ቴሌቪዥን ተናግረዋል። አደጋው የደረሰው በዛሬው ዕለት ከረፋዱ ሶስት ሰዓት ላይ ሲሆን ከሀዋሳ ወደ ሶርዶ ከተማ ይጓዝ የነበረ የህዝብ ማመላለሻ ተሽከርካሪ ወይም ዶልፊን የድንጋይ ከሰል ጭኖ ከከተማ በመውጣት ላይ ከነበረ ከባድ ጭነት ተሽከርካሪ ጋር በመጋጨቱም ነው። የህዝብ ተሽከርካሪው አስራ ስድስት ሰዎችን አሳፍሮ ሲጓዝ የነበረ ሲሆን የአራት ሰዎች ህይወት ሲያልፍ በአስር ሰዎች ላይ ደግሞ ከባድና በሁለት ሰዎች ላይ ቀላል የአካል ጉዳት መድረሱም ተገልጿል። የተጎዱ ሰዎችም አቅራቢያ በሚገኝ ሆስፒታል ሕክምና የተደረገላቸው እንደሚገኝናም የአደጋው መንስኤ ሁለቱም ተሽከርካሪዎች በአንድ መስመር ላይ ሲጓዙ አደጋው መከሰቱን ምክትል ኮማንደር አሸናፊ ኃይሌ ለብስራት ራዲዮ ተናግሯል። መረጃው የሳሙራይ ስዩም ነው። 13 ሚሊዮን ብር ግምት ያላቸው ሁለት የዝሆን ጥርሶችን ለመሸጥ የሞከሩ አራት ግለሰቦች በቁጥጥር ስር ውለዋል። ተጠርጣሪዎቹ በቁጥጥር ስር የዋሉት በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 6 ዳንኤል ጋራዥ አካባቢ ከሚገኘው ዲዛ ቁርጥራጭ ብረት መሸጫ ቤት ውስጥ ነው። ተጠርጣሪዎቹ በረከት ብዙነህ፣ ሱፌ ገረመው፣ መንገሻ ኤቢሳናም ስንታ የውሸቱ የተባሉ ሲሆን በዋና ወንጀል አድራጊ ላይ የተጠረጠረው በረከት ብዙነህ የተባለው ግለሰብ በጥር 13 ቀን 2017 ዓ ም ግምታቸው 13 ሚሊየን ብር የምኑ ሁለት የዝሆን ጥርሶችን ከወላይታ ሶዶ ወደ አዲስ አበባ ማምጣት በክፍለ ከተማ ወረዳ አምስት ውስጥ ከሚገኝ አንድ ግለሰብ ቤት አደራ አስቀምጦ ገዢ እያፈላለገ እንደነበር የነፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ ገልጿል። ግለሰቡም ከሁለት ደላሎች ጋር በመነጋገር አንዱን ኪሎ በ350 ሺህ ብር ለመሸጥ በመስማማት ኮድ 3 ሲ 06 326 አዲስ አበባ ዲኤክስ ተሽከርካሪ በመጠቀም በክፍለ ከተማው ወረዳ 6 ዳንኤል ጋራዥ አካባቢ ከሚገኘው ዲዛ ቤት በመውሰድ እያስመዘኑ እያለ የብሔራዊ መረጃና ደህንነት አገልግሎትና የነፋስ ስልክ ላፍቶ ክፍለ ከተማ ፖሊስ አባላት በደረሳቸው ጥቆማ ግንቦት ሁለት ቀን 2017 ዓ ም ተጠርጣሪዎቹ እጅ ከፍንጅ መጋዛቸውን የወንጀል ምርመራ መዝገቡ እያስረዳል። ተገቢውን ምርመራ በማጣራትና መዝገቡን በማደራጀትም ለፌዴራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ መላኩንም ፖሊስ በመምሪያው ገልጿል። ህብረተሰቡ ወንጀልን በመከላከል ረገድ መረጃ በመስጠት እያደረገ ላለው እገዛ ይበል የሚያሰኝ ሲሆን በቀጣይም ተጠናክሮ መቀጠል እንዳለበት የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። የሩሲያ እጀት ወደ ኔቶ የአየር ክልል ጥሶ መግባቱን ኢስቶኒያ አስታወቀች። የኢስቶኒያ የውጭ ጉዳይ ሚኒስትር ማርገስ ሳሃካና እንደተናገሩት የሩሲያ ተዋጊ ጀት በዛሬው ዕለት ለአንድ ደቂቃ ያህል የሰሜን አትላንቲክ ጦር ካልኪዳን ኔቶ የአየር ክልል ጥሶ መግባቱን ገልጸዋል። የውጭ ጉዳይ ሚኒስትሩ ሁኔታውን በጣም አሳሳቢም ሲሉ ነው የተናገሩት። ድርጊቱ የተፈጸመው የኔቶ የውጭ ጉዳይ ሚኒስትሮች ኢመደበኛ ስብሰባ ለማድረግ ቱርኪ በሚገኙበት ወቅትም ነው። በሌላ በኩል ዩናይትድ ስቴትስና አውሮፓ በሩሲያ የኃይል የፋይናንስ ዘርፎች ላይ ማዕቀቦችን በማዘጋጀት ላይ እንደሚገኙ ፈረንሳይ አስታውቃለች። የፈረንሳይ የውጭ ጉዳይ ሚኒስትር ዣን ኖኤል ባሮት ዋሽንግተንና አውሮፓ በሩሲያ የኢነርጂና የፋይናንስ ዘርፎች ላይ ተጨማሪ ማዕቀቦችን በማዘጋጀት ላይ መሆናቸውን ገልጸዋል። ሐሙስ ዕለት በቱርኪ አንታሊያ የባህር ዳራቻ ከተማ የኔቶ የውጭ ጉዳይ ሚኒስትሮች መደበኛ ያልሆነ ስብሰባ በፊት ባሮት በሰጡት አስተያየት የሩሲያ ፕሬዚዳንት ፑቲን በቱርክ ኢስታንቡል ከተማ በዩክሬን ያለውን ጦርነት ለማስቆም ከሩሲያ ልኡካን ጋር ብዙ ሲጠበቅ የነበረውን ውይይት ላይ ላለመሳተፍ መርጠዋል ነው ያሉት። ቱርኪ ሐሙስ ዕለት በኢስታንቡል አንካራና አንታሊያ ከተሞቿ ዲፕሎማሲያዊ ውይይቶችን አስተናግዳለች። አንታሊያ ውስጥ መደበኛ ያልሆነ የሰሜን አትላንቲክ ጦር ቃል ኪዳን ኔቶ የውጭ ጉዳይ ሚኒስትሮችም ስብሰባ ተከናውኗል። በአንካራ ፕሬዚዳንት ዜሌንስኪ ከፕሬዚዳንት ኤርዶጋን ጋር መክረዋል። ኢስታንቡል ውስጥም ከሶስት ዓመታት በኋላ ለመጀመሪያ ጊዜ በሩሲያና ዩክሬን ልኡካን መካከል በተወሰነ ደረጃ ቀጥተኛ ንግግሮችም በዶልማባች ቤተ መንግስትም ተካሂደዋል። አንድ ኮሪያዊ ወጣት ከአንዲት ፊሊፒንሳዊት እናት የጡት ወተት በመግዛት ሲጸጣ የሚያሳየው ተንቀሳቃሽ ምስል ቁጣን ቀስቅሷል። በተለያዩ ማህበራዊ ትስስር ገጾች ላይ የተጋራው ቪዲዮ ግለሰቡ በመንገድ ላይ የነበሩ እናቶች ጋር በመሄድ አምስት መቶ ፔሶ ወይንም ዘጠኝ ዳላር ገደማ በመክፈል የጡት ወተታቸውን እንዲሸጡለት ሲጠይቅ ይታያል። ነዋሪነቱ በፊሊፒንስ የሆነው ደቡብ ኮሪያዊ የማህበራዊ ሚዲያ አንቂ በከፍተኛ ሁኔታ በሚታወቅባቸው ትስስር ገጾች ከፍተኛ ተቃውሞ የገጠመው ሲሆን ይህ የሆነው የእናት ጡት ወተት በመግዛቱና በመጠጣቱ ምክንያት ነው ተብሏል። ጉዳዩ የተከሰተው እንደ ኢሮፕያን አቆጣጠር ሜ ዘጠኝ ምሽት ላይ ሲሆን በሰዓቱም ጄቲቢሲ የተሰኘ አንድ መገናኛ ብዙኃን ከ አራት ነጥብ አምስት ሚሊዮን በላይ ተከታዮች ባሉት የማህበራዊ ትስስር ገጹ የግለሰቡን ድርጊት ማጋለጡን ተከትሎ ነው። ከ አራት ሺ በላይ የተለያየ ይዘት ያላቸው ቪዲዮዎችን በመስራት ለተመልካች በማቅረብ ከፍተኛ ተቀባይነት ያገኘው ግለሰቡ ምንም እንኳን ከዚህ ቀደም በቀረጻቸውና በለጠፋቸው ከ ሰላሳ በላይ ቪዲዮዎቹ የእናት ጡት ወተት ሲገዛ ናም ሲጠጣ የሚታይ ቢሆንም ብዙም ትኩረት ሰጥቶ የተመለከተው ሰው አልነበረም። አሁን ግን ጄቲቢሲ የተሰኘው ጣቢያ በሰራው የምርመራ ዘገባ የግለሰቡን ድርጊት ለማጋለጥ ቢቻልም ማንነቱ ግን እስካሁን ይፋ አለመደረጉም ተገልጿል።